ሳቦም በረከት አሰፋ እባላለሁ። የታይኳንዶ ስልጣኝ ነኝ። እንዲሁም የጤና ፊትነስ ስልጣኝ ነኝ። ግጥም ለእኔ መተንፈሻ ነው። አንዳንዴ ሲጨንቅ ሲከፋ፣ እንደዚሁም ደስታ ሲሰማ የሆነ ተንፈስ ለማለት ወይም ደግሞ የውስጥ ስሜት ለማርካት ለማውጣት የሚያገለግል ነገር ነው ይህንም አስበው። ግጥም በነገራችን ላይ የሰዎችንም ግጥም ሳለብም ሆነ ራሴ በምንጽፍበት ሰዓት የመረጋጋት ስሜት ነው እኔ ጋር ብዙ ጊዜ የሚኖረው። በዛም አንዳንዴ ለምሳሌ ባለቤቴ በምናደር ሰዓት እንደ ጽፋት መክረም መጥፎ ቃላቶችን ታወጣለህ ብላ ታስባለች እሷ። እንደዚህ ደግሞ የተረጋጋውና ደስታ የሚሰማኝ ሰዓት የምጽፋቸው ደግሞ ትንሽ እንትኖቼ ነው፣ እንደ ስሜቴ ነው ምጽፋቸው። እና እኔ ሰዎችን ተናግሬ ማስከፋት ሳልፈልግ ስቀር ወይም ደግሞ ማስከፋት የለብኝም ብዬ ሳስብ፣ እንደዚህም ደግሞ ስሜቴን በጣም በቃ ጨንቆ የያዘኝን ነገር መተንፈስ የምፈልገውን ነገር እጽፈዋለሁ። ከዛ በኋላ ይረጋጋለሁ። ያንዛ የጻፍኩትን ነገር ደግሜ ማንበብ ሊኖርብኝ ይችላል፣ ቀድጄም ልጥለው ይችላል፣ የሆነ ቦታ ይቀመጣል። ግን ከዛ በኋላ የሆነ ጊዜ ላይ ሳነበው ራሱ ያንን ስሜት ራሱ ማስታወስ አልችልም፣ በቃ ረሳዋለሁ። ግን በጣም ትልቅ እንትን ነው፣ ከኔ ጭንቅላት ይወጣል እኔ የጻፍኩት ብዬ ራሱ ራሴን የምጠይቅበት ጊዜ ያለና ተንፈስ ያደርገኛል ብዬ ነው የማስበው። አዎ በመውደድ ታሪክ ብዙ እንደው የጻፍኳቸውን ነገሮች እንትንምላቸው አሉ። ግን ለዛሬ እንዲ ይህ ነገር እንትን ይለኛል ብዬ ማስበው የመጀመሪያውን የራሴን አንድ ግጥም ልበል። የሰው ልጅ ክፋቱ፣ ወረተኛነቱ ነባሩን አልፍቶ አዲስ መጎተቱ፣ ቢያውቀውማ ኖሮ እጅግ ቢጠናጠር፣ እሱም እያረጀ መጣሉ እንደማይቀር ምትል ግጥም አለችኝ። ችኛ የሆነ ጊዜ ላይ እንደዚሁ የተወሰኑ ሰዎች ከኔ ጋር ጥሩ ጊዜ ያሳለፉ ጊዜ ነበሩና ከዛ በኋላ ዞሮ ከእንደገና ከሌላ ጋር ሆነው አላስፈላጊ ነገሮች ወደ እኔ ጋር ጦር መዛው ከእንደገና ወደ እኔ ጋር መጡ ጊዜ ላይ በተለይ ያ ያከበሩት ሰው በጣም ሲኮፈሳየው ነገ የኔጣ እንደሚደርሰው እርግጠኛ ነበርኩኝ። እና ለዛ ሰው ስል የጻፍኩትና ጽፌው ሰጥቼውን ያለፉት በቃ ጠፉት። ሰጠሁትና ዝም ብያለሁ። እና አንብቦት በጣም ሳቀብኝ። የሚገርመው ነገር እነዛ ሰዎች ከኔ ጋር ሶስት ዓመት አሳልፈው ነበረ በሰላም ከእሱ ጋር ግን ሶስት ወር አላሳልፉ። እና ተጣልተው ለምስክርነት እኔ እንትን ውስጥ ተጠራሁኝ ጣቢያ ውስጥ ተጠራሁኝ እና ጉዳዩን አውቀው ስለነበረ የተጋጩበትን ምክንያት ለምስክርነት ሲጠራ የነገርኩት ነገር ግን ይህ ነበረ። አንድ ዜሮ ቀንሰህ ተገኘህ አልኩትና በቃ ከሱ አንዱ ያ ነው። ሁለተኛ ማቅረብ ያሰብኩት የይስማዕከ ወርቁን የደርቶጋዳ ደራሲን የእሱ ካላት ወይም ደግሞ ከእንትን ከጻፋት ግጥም ነው። ማጉያ ትላለች። የአንዷን ቆንጆ ሴት ውበት የሚያጎላው በምታስከትለው አስጠሊታ ሴት ነው ይላል። ይሄ ለእኔ እንዲጸጠኝ በጣም ትልቅ ስሜት አለው ለእያንዳንዱ ነገር ምላሽ አለው ብዬ ስለማስብ እንደዚሁም ደግሞ ተፈጥሮ የመጽሐፍ ቅዱሱን ሰለሞን ወይም ጠይቡ ሰለሞን የምንለው ለእያንዳንዱ ነገር ተቃራኒ አለው ብሎ ነው የሚናገረው። እያንዳንዱ ነገር ተቃራኒ አለው። ለጥቁር ነጭ አለ፣ ለነጩ ጥቁር፣ ለጭለማው ብርሃን። እንደዚህ እንደዚህ እያለን ብዙ መናገር እንችላለን። እዚህ ላይ ከእንደገና ከሙያዬ አንግል ከማርሻል አርት አንግል ይን ያንግ የምንላት በጥቁርና በነጭ የተሳለች አንደኛው አንደኛውን ሲያባርረው የሚመስል ወይም ደግሞ ጥቁሩ አሳ ነጩን አሳ ሲያባርረው የሚመስል በመካከላቸው ነጥብ ያላቸው በጣም በቃ ትልቅ ፍልስፍና ያለው ይን ያንግ የምንለው እንትን አለ ያን በሰፊው ያየውበት ግጥም ነው ብዬ ነው የማስበው እና በጣም ደስ የምትልኝና የምትመስጠኝ ነገር ነች በእያንዳንዱ ቆንጆዋን ለማድነቅ የግድ አስቀያሚን ማወቅ መቻል አለብን ጣፋጭ የሆነውን ነገር ለማወቅ መራራን ነገር ያልቀመሰ ሰውዬ በፍጹም ጣፋጭን የጣፋጭን ቫሉ ሌላየው አይችልም ብዬ ነው የማስበውና የመጀመሪያ የሆነች ነገር መቅመስ መቻል አለብን። በሕይወት ላይም ስናስበው ለነገሮች ቫሉ የሚሰጡት ለሀብት ቫሉ የሚሰጠው ሰውዬ ለምሳሌ በደህንነት ያደገው ሰውዬ ነው ቫሉ መስጠት የሚችለውና ይሄንን በደንብ ትገልጽልኛለች። ሌላው ሁለተኛ ደግሞ ሳላዲን አሊ የሚባል ሰው ነው። ከሀረብኛ ይመስለኛል ወደ አማርኛ የተረጎመው ይሄንን ግጥም ግን ገጣሚው ማን እንደሆነና እንዴት እንደተጻፈ ማቀው ነገር የለም። ምን ይላል? ነፍሴ የሄደችለት ዕለት ነፍስሽም ካካልሽ ስትለየ ወታ መቃብር ላንቃ ውስጥ ጎን ለጎን ሆነን የተቀበርለታ አንድ ቀን አንድ ቀን አንድ ቀን ምናልባት፣ ማን ያውቃል፣ አንድ ሸክላ ሰሪ ካፈራችን ዘግኖ አንድ ሸክላ አድርጎ ይሰራን ይሆናል የምትልጅ እቺ፣ ደግሞ አሁን አገራችን አሁን ያለችበትን ሁኔታ የሚነግረኝ ነገር ነው። የምንቦዳደለው በሃይማኖት በዘር በቀለም በምን በጣም ተቦዳድረን እንትን የምንለው ነው ግን የሚገርመው ነገር ከሞትን በኋላ ብዬ ሳስበው ደግሞ በተለይ የምንዋጠ፣ የምንጣላበት አካል የሚባለው ይሄ ግዑዙ ነገራችን ከዛ ከነፍሳችን የምትሆነውን ታዩ። እቺ አካል የምንለው ነገር በስብሶ ትቢያ ሆኖ አፈር ሆኖ ማዳበሪያ ሆኖ ሁለታችንም አንድ ዛፍ ይበላናል። ዛፍ ሆኖ የበላን ያድጋል። እንደዚሁም ደግሞ ሸክላ ሰሩ መጥቶ ደግሞ የየትኛው አካል ይሄኛው አካል የአማራ አፈር ነው፣ ይሄኛው የኦሮሞ አፈር ነው፣ የኦሮሞ የነበረ ሰው እያፈር ነው፣ ይሄ ትግሬ የነበረ ሰው እያፈር ነው ብሎ አለ ያፈር። በቃ ዝም ብሎ ቀላቅሎ አንድ ላይ ነው የሚያቦካና የሚሰራን አንድ ላይ ነው የሚጠፈጥፈን እና ሲያስፈልገው ገለ እንትን ምጣድ ያደርገናል፣ ሲያስፈልገው ሸክላ ያደርገናል፣ ሲያስፈልገው ጌጥ ያደርገናል። እና ማድረግ የሚገባውን ነገር ያደርገናል። ይቀላቅሏል። በቃ አፈር እንቀላቀላለን ልክ አንድ ግንበኛ አሸዋና ሲቢንቶን አቡክቶ እንደሚለስ ነው ሁሉ እኛንም ቀላቅሎ ነው ዝም ብሎ ከዛ በኋላ ኛ እዛ ውስጥ ሲቢንቶ ይኸውና አሸዋው ይኸውና ብለን መለየት አንችልም። በቃ አንድ ላይ ተለስኖ ሁለቱ ጥብቅ ሆኖ ነገሮችን መስራት ይችላሉ። እና የእነዛ አፈሮች የተለያዩ የሰው አፈሮች ተቀላቅለው አንድ ጠንካራ ነገር የሚሰሩ ጌጥ መሆን ይችላሉ። ማብሰያ መሆን ይችላሉ። የሆነ ነገር መሆን ይችላሉ። ልክ እንደ አሸዋና ሲሚንቶም ተቀላቅሎ ተለስኖ የሆነ ነገር መሆን ይችላል። ምን አለኛ በአካል እያለን በነፍስ እያለን ይሄን ጥንካሬና ይሄንን ጌጥ መስጠት እንዴት ነው ማንችለው? ለምንድ የግድ ከሞትንና ከበሰበስም በኋላ ይሄንን ጌጥ መሆን ያስፈልገን? ለምንድን አሁን አስበን ይሄን ነገር ማድረግ ማንችለው? አንድ ላይ መሆን ማንችለው? የሚለውን ነገር በደንብ የሚገልጽልኝ ግጥም ነውና እና በጣም ደስ ብላኝ ሁሌ የማሰላስላት አይነት ግጥም ነች። እና ይሄ ነው ያለው ለዛሬ ያስኩት። የኔ ስራ ይደግፈኛል፣ እዛውም አርት ነው። የኔ ስራ በውስጡም አርት ነው ያለው የሳበኝም ይሄ ይመስለኛል። ወደ ስፖርቱም ወይም ወደ አርቱም እንድመጣ ያደረገኝ አርት ወዳድነት ይመስለኛል። እና ይደግፈኛል እንጂ እንትን የለውም። አንደኛ ጊዜ አለኝ ለመጽሐፍ ጊዜ አለኝ። ያው ጸሐፊ ነኝ ብዬ ባላስብም ስሜትና ጊዜን ጠብቅ የምጽፍ ሰው ብሆንም ግን አሪፍ ጊዜ ይሰጠኛል። አርቱ ላይም ደግሞ ከእንደገና ምንድን ነው ወደዛኛውም ስመጣ ያኛውም አርት ስለሆነ ስሜት የምገልጽበት ነው። ራሱ ስፖርቱ ስሜቴ የምገልጽበት ነው። እያንዳንዱ ማድረግ የምፈልገውን ነገር ወይም ደግሞ ለሰዎች ማስተላለፍ የምፈልገውን ነገር በስፖርት ውስጥም ማስተላልፋለሁ። ያኔ ማድረግ ባህሪ ያለኝ በግጥም ውስጥም እንደዛው ነው። ይደግፈኛል እንጂ እንትን አይልም። ጎለ ጎለ መሄድ ሁለቱም አርት ናቸው። ምንም የሚለያቸው ነገር የለም። አዎ እንደንትን በቀጥታም ባይሆን በተዘዋዋሪ አዎ ምንድን ነው ሪፍሬሽመንት ይሰጠኛል። እኔ ያለችውን ታይም፣ ለምሳሌ የሆነ ክላስ አስተምራለሁ፣ ያሰራለውኝ በጣም ድካማ አለው ይወጣሉ። ከዛ በኋላ መሀል ላይ መለስ መለስሴን ሞባይሌን ከፈት አድርጌ ተወሰኑ ግጥሞችን ለማንበብ ሞክራለሁ። አንዳንዴ መጽሀፍቶች እዛው ጠረቤዛ ላይ ማስቀመጥ ባህርይ አለኝ። ኮመዲ ነው ላይ ከዛ እስኪ ቀያየሯ ሀያ ደቂቃ ሰላሳ ደቂቃ አካባቢ ያኛው ተማሪ ወጥቶ ያኛው ተማሪ ሽፍት እስኪያደርግ ድረስ እኔ ብዙም የሚያማክረውና የማማክረው ሰው ከሌለ ያዛ አድርጌ ማንበብ ባህሪ አለኝ። ከዛ ለሚቀጥለው እንቅስቃሴ ላይ በመገባበስ ሰዓት ፍረሽ የመግባትና ተነቃቅቼ የመግባት ባህሪ ያለኝ ሞር አይምሮ ላይ ያለውን ነገር ነጻነት ሊሰማኝ ምናም ነገር አድርጎ የመግባት ባህሪ ያለው እና ከስራው ጋር ይጠቅሙኛል ብዬ የማስበው ከዚ ያንገል ነው እንጂ ብዙ ምን እንትን አይደርዳም።